እሺ አልሰማሽም? የሰማውሽ ይመስለኛል። በእርግጥ ስታወር የነበረው ነገር በጣም ያስደነግጥ ነው። አንተ ከነአሁን ጋር ለመተኛቷን በምን እርግጠኛ? አሁን ዝም በይ። አንቺ እውነቴን ነው። በዚሁ ከቀጠልሽ በእጄ አይቀርም፣ ስለምሆንሽ አይቀርምሽ። አየ ቆይ፣ ግን ለምን ይመስሻል የቤቱን አድራሻ እንደዛ ጥብቄ የጠየኩት? ቆሃንችን ከነጋለች። ችግር ግን ምንድን ነው? ዝም ብለሽ አትቦቅቦቅ። ስላንቺ አይደለም እያወራ ያለሁት። እና እዚህ ቤት ሌላም ነው የተፈጠረ ጉድ አለ። አገኘሁሽ፣ አንቺ ተረገምሽ፣ ሴትዮዋ ነው ኑሃሚንም። ቆይ ግን አሁን አንተ እውነት ለኑሃሚን ብለህ ነው እዚህ ቤት የተቀጠርከው? ኑሃሚን ነፍሰ ጡር ናት እ ኤደን እንድታ እንድታጠራጠረችው የኑሃሚን እርግዝና ውጤት አገኘችው። በጣም ያሳዝናል። ይሄንንም ስታገኝ እየሮጠችው ወደ ወይዘሮ ዝናሽ ጋር ያገኘሁት ምስጢር በማለት ይሄንን ትሰጣታለች። እሷን ተደነቀች። ወይዘሮ ዝናሽ አሁን ላይ ከሌላ የወለደችው ልጅ በባሏን ባሏን ሳታገባ ገባ የደበቀችው የዳግም እናት አሁን ላይ ኑሃሜንን በጣም እየፈራች አትገኝ ነበር። እንኳን አገኘሽልኝ በማለት በደስታ ተቀበለች። ይህም ብትል እኔ ደግሞ ይህንን አፈነደዋለሁ ብላ ተቀብላለች። ወረቀቱንና የእርግዝና ቸክ ያደረገችበትን ምርመራ ውጤት ማለት ነው። ይህ ወይዘሮ ገነትም ወደ እነ ናሆም ንጋ፣ የኔ ፍቅር ፍቅሬ ናፍቅሄ ነው ፍቅሬ ርብሄ ነው በማለት ወደ አቶ ተሰማ ጋር መታለኝ ማለት ነው። ወይዘሮ ዝናሽን ቤቱን ለቀንላችሁ እንሄድ እናንተ ቤቱ ለእናንተ ይሁን፣ እኛ ቤቱን እንለቃለን በማለት እየተናደደች ትገኛለች ማለት ነው። ወይዘሮ ገን ገኔ መንግድህ በቃ ይችን ጠጥቼ ለድፍረት እንዳይሆን እንዲሆነኝ እያለች አርቂዋን በየመንገዱ እየጠጣች መጨረሻ ላይ ወደ ቤት ልትገባ ትችላለች ማለት ነው። ሰላም ጤና ይስጠልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሃሚን ክፍል 29 ተለቀቀ። ወደ ክፍል 28 እንግዲህ ስንመጣ ወይዘሮ ዝናሸ የማን ደፍሮ ልጅ ከልጇ ከዳግም ጋር እየመጣ ነው እያላት እያንቀጠቀጣት ነበረ። ኑሃሜን ሚስጥሯን ስለሰማች ግብት ስትልባት ያወራሁትን ሁሉ ሰማሽ፣ ሰማሽ ምን ልትሰሪ መጣሽ እያለች ነበረ። ወደ ክፍል 29 ስንመጣ እንግዲህ ስታያት ኑሃሜን ስልኳን የያዘችው እጇ እየተንቀጠቀጠ፣ እንደምን ሆነች ነው እየተንቀጠቀጥሽ ነው እንዲያወራሁትን ሰምተሽኛል እያለቻት ነበረ አደራሽን ሚስጥርሽ ሚስጥሬ ነው እባክሽና ሆሜ እባክሽን ትላታለች። በፍጹም እኔ ሚስጥርሽ ሚስጥሬ ነው ግን አንድ ነገር ቃለት ገቢ ትችያለች። እያለች በቁጥጥሯ ስር አድርጋታለች። ኑሃሚንም እሷም ምንድን ነው የምትፈልጊውን ገንዘብ ሁሉን እሰጥሻለሁ ገንዘብ ነው እያለች ነበር። እኔ አንቺን ገንዘብ አልፈልግም ለእኔና ለአባቴ የምታሰቃይንን ክብር ልትሰጭን ይገባሻል። ትላታለች እሷም እንግዲህ ምንድን ነው እንደዚህ እንትን የምትይው በማለት በፍርሀት ጸጥ ብላት ትሄዳለች። በይ እምቢ ካልሽ ደግሞ የዳግም እናት አፈነደዋለሁኝ እምልሽን እማትቀበይ ከሆነ ብላ ናሁሜም በቁጥጥሯ ስራ አድርጋታለች። የማንደፍሮ ልጅ እንግዲህ ዝናሽም የዳግም እናት በምትላ ጊዜ ወይኔ ጉዴ ያወራሁትን ሁሉ ሰምታለች ማለት ነው እያለች በፍርሀት ትገኛለች። እንግዲህን አሁም የምልትወጣ ከአባቷ ወይ አቶ ተሰማን ለይኩንን እየጠበቁ ነበረ። አቶ ተሰማም ወደ ለይኩን ጋር ሲደውል ስልኩ ማያነሳ እያላት ነበር። መውጣት አለብን ብላ ወደ ፓርት ስትለው ነበር። አባይ በቃቶ አሁን አንወጣም እያለች ነው። ምንድን ነው ልጄ የተፈጠረው? እኔ አንዴ እንደዚህ አንድ ኖጣ አንድ አንኖጣ ምያለች፣ ብዙ ትንታያለች። ልጄ የተፈጠረውን ንገሪ ይላታል፣ ይሏታል አባትየው መንገድ ልጅቷም አባዬ በቃ ልተደፍታ ይቅርታ ጠየቀች። ሄር ነው ስላት፣ በቃ ትሄዱ ተቀመጡ፣ ላልተወሰነ ጊዜ ተቀመጡ ብላለች። ስለዚህ አብረንም ካሁን በኋላ እንደዚህ አንጨቆንም። ምግብም ሲበሉ አብረን አንድ ላይ ሂደን እንበላለን አብረን ሳሎን እንቀመጣለን እያለች ነበረ። እንግዲህ ኑሃሜን የያዘችባ ሚስጥር ትልቅ ሚስጥር ስለሆነ በጣም ነበረ እንትን ያለችው። በዚህም የተነሳ እንግዲህ አባትየው እንዴት ምን ተገኘ እያለ ምክንያቱም እየዝናሽ ከገቡ ጀምሮ እያሰቃያቻቸው ስለነበረ ይህንን ሊያምንና ሊቀበል አልቻለም ማለት ነው። ይህን የሰማው እንግዲህ አባትዮሽ ካልሽ ልጅ እያሏት ነበረ እኔ እኮ ትንሽ ቤት ይዘውለን ርዛ ለብቻችን እንድንሆን ቢላትም እዚሁ እንቀመጣለን ተባለ እንግዲህ። ወደ ወይዘሮ ገነት ጋር ማነች ኤደን ጋር ስንሄድ ኤደን ወደ እናቷ ወደ ገነት ቤት ሄዳለች። ገን ምስት ሳያት በቃ መጀመሪያ ወደ ምግቡ ስንሄድ ወደ ምግብ ተሰርቶ አባቷን ይዛ ወደ ሳሎን ይዛ መጣ። አቶ ለይኩን የሚያየውን ማመን አቃተው። ምክንያቱም በሚያይ ጊዜ እንደዛ እንትን ብሎ ያቅም ይሄ ነገር ምን እየሆነብኝ ነው እያለ አዲስ እንግዳ ሆኖበታል። እኔም እያለ ነበረ ተሰማና አቶ ላይ ኩን ባንድ ሆነው ሲያወሩ የነበረው ቴቴ እያለቻት ነበረና እጅ ልታጠብላ ድንግጣይ ለችሽን ይሆመጣለሁ እያለች ነበረ ስትላት እየነበረ ከዛ እሱ እነሱም ግራ በመጋባት ምንድን ነው ይሄ ነገር እያሉ ግራ ይጋባሉ። ይህንን ያዩት ማለት ነው እሷ ሄዳ ወደ መጥባህ እንዳሄደች ይችን አንድን አንድ ሚስጥር አወቅኩ ብለች፣ ምንድን ነው እንደዚህ የሚያደርግሽ ምንድን ነው እያለች ገኒም ተከትላት ሄዳ የማንደፍረው ዝናሽ ትጠይቃታለች። አለች ይህን ስጠይቃት፣ እንግዲህ እና ታዲያ ምንድን ነው ከፈለግሽ ደግሞ ይችን ሁሉንም ነገር የምናገርብሽ ትላታለች። ኑሃሜም ማለት ነው ይህን የሰማቸው እንግዲህ ወይዘሮ ዝናሽ ዝም ትላለች። ና አሁን የምሄንን ሰምታ ዝም ትላለች። ወደ ኤደን ጋ ስንሄድ ኤደን እንግዲህ ወደ እናቷ ጋ ሂዳ ቤት ተከራይታላታለች። ገንዘብ እንትን ብላታለች። ተመቸሻ አይደለ ቤቱ ከዱር መችም እዛ በረንዳ ውጭ ከማደር ይሻላል በጣም እያለች ነበረ። ግን አንቺ ግን በጣም አምሮብሻል ተመችቶሻል፣ እያለቻት ነበር። አዎ ሴትዮዋ በጣም ነው የተመቸችኝ፣ ቀኝቿ እኮ ነኝ እያለቻት ነው። አሪ ትላታለች ዝና፣ እየተሞት ወይኔ ጉዴ፣ እዝጋማ የሳቁሳቅ ጭፍኬ ነው ያሳቀችኝ፣ ምክንያቱም ዝናዬ ትሙት እያለስ ነበረ። ስትላቴን ዝናዬ ደግሞ ማነች እንዴ? ኃላፊ አሰሪዬ ናታ። እንዴት እንደምትወደኝ ቀኝቿ ስለሆንኩ እያለች ነበረ። እናም ይሄን እያለቻት እንግዲህ ኤደን ከእናቷ ቤት ይሄንን አውርታት በቃ ትሄዳለች ማለት ነው። አንቺ ግን በጣም አማረብሽ። ምስላት ነገን ባብላ ስትወጣ እንግዲህ ያገኛታል ኤርሚ የኑሃሚን ጠበቃ ማለት ነው። ይሄንን እ አንቺ ከአምራን ጋር የምታደርጊውን ነገር ብታቋርጭ ይሻላል ብሎ አንገቷን ሲጥ ያደርጋታል። ሲጥ ያደረጋት ጊዜ ልትሰም ፈቃደኛ አይደለችም። የዚህም ጊዜ አሁንም ከእሱ ክላስ እንትን ስትል ሰምቻታለሁ፣ አይቻታለሁ ብትልም ኑሃሜን የሚያምንባት እና ስለ ኑሃሜም የሚያውቀው ያንችን ስራ አቀዋለሁ ብሎ በጥፊ ይላታል። አሁንም ሲደግማ እኔ ምታኝ ለመመታት ብርቅ አይደለም በማለት ነበረ ስትለው የነበረው። ይህንን ሲሰማ እንግዲህ እሱም ቡበቅ ሌላትና ይጥላት አንገቷን አንቋት ይሄዳል ማለት ነው። እንግዲህ የተናደደች ኑሃሜ ቆይ ባልሰራልሽ እያለች ነገረኛዋ ኤደን ቀጥታ ወደ ቤት ትመጣለች። እንግዲህ ቤት እንደመጣች ወይዘሮ ገነትም በቃ አሁንማ እዛ ቤት እኔ ልጄ እንደዚህ ቆንጆና እንድኩና እዛ ሀብታም ቤት እጅ ማስመሰሌን እቀጥላለሁኝ ተሰማ ፍቅሬ ናፍቆኛል በማለት ታሪኳን በቃ ሀሳቧን እንትን በማለት አረቂዋን በሀይላንድዋ ይዛ እየጠጣች እዝ ግቢማ፣ ቤተ መንግስት የመሰለው ግቢ ለመግባት ይችን አንድ መደፋፈሪያ እንድትሆንሽ ገን ውሰጅ እያለች ወይኔ የመጠጧ ነገር በጣም ነው ያሳቀኝ ማለት ነው። ይችን መጠጥ እንድታደፋፍረኝ እያለች አንስታ ትጠጣታለች። እያችን ስትጠጣ እንግዲህ ጠጥታ የምታደርገው ነገር በጣም እየተለየ ነው። ጠጥታ እንዴት እንዴት እንደ ይገባችሁ ግቢ እንግዲህ ቆርቆራ ስትገባ ቀጥ ብሎ ያያትም ኤርሚ ነበር። ኤርሚ ምን ልትሰሪ ነው ደግሞ አንቺ ቢላትም ምን ምን ዞር በል ብትለው ነበረ እሱም አትሄጂም እያለ ምክንያቱም ስራቸውን ስለሚያውቅ። ሁለተኛ ወደ መጀመሪያው ፓርት ስንሄድ ኑሃሚን እናሱ እሱ በፍቅር ላይ እንዳሉ አንድ አልጋ ላይ ሆነው ያመጣቻት ታምራት እንደ ውላ ዝክር እና መርፌ ሆኗል። ነይ ብላ ደውላ ያልትን ያለቻቸው እሷ ናት። እሷ እንግዲህ ይሄን ነገር ስናገራለሁ ስለምትል እናገራለሁ ስለምትል እሱም በዚህ እንትን ብሏል። አንድ ነገር አንቺ ሴትዮን ትንብቴ እያላን ነበረ አሁን አንተ ለእሷ ጥበቃ ብለህ ነው እዚህ ሹፌር ሆነህ የገባኸው የእሷ ፍቅረኛ ስለሆንክ እያለች ነበረ ስትል የነበረው እንግዲህ ገኒ ወደ ቤት በመግባት ቀጥታ ሳሎን ገብታ ቁጭ ብላ ብቻዋን ቤቱን እያወራች ነበረ የምትገኘው ወይዘሮ ገኒ ቤቱ እንትኑ እያለች እንግዲህ ተሰማ እኮ ናፍቆት መልስ ስሪ መጣች ብላ እንግዲህ ማነች ግን ኤደን እናቷን ስታይ ምን ልትሰሪ መጣሽ እያለች ታብድባታለች። ግን ይህንን ስትል እሷም እንዲ ታያለች ብላ አስመሳይዋ አስመሳይዋ ማለት ነው አቶ ተሰማ በውልቸር ናፍቆኝ እሱን ላይ ነው የመጣሁት የኔ ናት ብላ የእኔ ፍቅር አበባዬ የኔ አበባ እያለች ይቅር በላይ ብላ ልታስመስል አሁንም የሚያንጿዋ እንበዋን ስትጥል እላው ላይ ድፍት ብላ እሷ ደግሞ አላየችም። ኑሃሜን ኑሃሜን የራሷ ችግር እያስጨነቃት አሁንም ከኋሏ ወይዘሮ ዝናሽ የማን ደፍሮልስ ከኋላዋ ትመጣባታለች። ከኋላዋ በመጣችም ጊዜ ምንድን ነው የምታደርጊው? ምንድን ነው የምታስቢው? ያለቻት ምን የምታሰብ እንትናል አሁንም ስለዚህ ነው ስትላት በቃ ስንት ነው የችለ ራሴ የምጨነቀዋለሁ? ምን የሚያስጨንቅ እያለ የነበር ስትል እየነበረው እንግዲህ ይህን እያለች እናንተ ቤቱ መች አንደኛውን ይንትን ቤት አድርጋችሁታል። እኛ እንውጣላችሁና እናንተ ውረሶት እናንተ ተቀመጡ። ምንድን ነው የምትይው? እናትሽ መታለች። እሷም እያለች ነበረ። ምንድን ነው የምትቀባጠሪ? እኔ እኮ እናቴ ሙታለች። ምንድን ነው የምትፈልጊው? እናትሽ እንጀራ እናትሽ መሆነ ሳታያንች እንጉድ ይሄንንማ

እሱም አሁንስ አውቆባቸዋል። ማስመሰሌን ቀጥላለሁ ከዚህ ቤት አልወጣም እያለ ነበር መጀመሪያ። ምክንያቱም ውጭ ሊያሳክመው ነው ምንሌለው ነው እያለች ነበረ ስትል የነበረችው። ይህንን ስትሰማ እንግዲህ እሷም ምንድነው ያለችው ይህን የሰማችው እዛ ቤት ሜዳ አለቤ ነበር ብላ እንደውም የመጣዩ ማለት ነው። እናም አሁን ወደ ስፖርት ስንመጣ አሁን ላይ በጣም እንትን እያለች ነው ያለ ማለት ነው ግን ገነትም ይህንን ይሄንን አልወጣም ብላ እቤቷ ተቀምጣለች ማለት ነው። እዛው ቤት እያለኝ እሱም ውጭ ቢላት ናሆ ማነው ኤርሚ እንቢ ብላለች አንተ ለዚህ ነው ብላ። አሁን ወደ እንትና ጋ ስንመጣ አባቷ ሊታከም ነው አባትሽ እንዲታከም ፈቅቻለሁ ብለ ስላለቻት ናሆሜም አባቴ እንዲታከም ብቻ ነው የምፈልገው ብላ ውጭ ልሄድ ሁሉንም ነገር ደግሞ ላቶ ላይ ኩን በቃ ይታከም ብላ እንተን ብላለች። እቤት ምን እየተካሄደ እንደሆነ ግልጽ አልሆነልኝም ብሎ ናሆምም ወጥቶ ወደ አቆቱ ጋር ሄዷል። ና ቶሎ እያለው አባትየው እየለመነው ነው ያለው ማለት ነው። አሁን እንግዲህ ወደ ኤደን ሚስጥር ስንሄድ፣ ኤደን ወደ ክላስ በመግባት የናሆሜን ናሆሜን እቃ ታገኛለች የናሆሜን የምርመራ እንትን ያረግ የወሰደችበትንና ወረቀቱን ስታገኝ ማመን አቃታት። ምክንያቱም እያስመልሳት ነው የምታወራውን እያዳመጠኝ ስለነበረ እርጉስ ናት ይችልች ብላ ሆፕ ትሆናለች ብላ ነበረ ለወይዘሮ ገነት ለወይዘሮ ዝናሽ የነገረቻት ማለት ነው። ይህንን እንግዲህ ስታገኝ አንድ ነገር እየየልሽ ምንድነው አንቺ ልጅ የቆሎ ጓደኛ ሲያገኘሽኝ እንደ ዝም ብለሽ እንትን ምንገኝ እያለች የራሷ ችግር እያስጠነቃን ነበረ። ይህንን ስትሰጣት ኑሃሚን እንትን አገኘሁት እርጉዝ ናበላ ስታይ እና ስትቀበላት በፈገግታና በደስታ ነው። አሁንም ኑሃሚን በዝን ለማሳቀቅ እንትን ትላለች። በእርግጥም ኑሃሚን ላ ለይኩን ታገቢያለሽ እሱ እንትን ትያለሽ ስትል እኔም እሱም አን ሆነውም፣ እያለች ነበረ። በፊት ያው ለአባቷም ለመናገር ፈርታዬ አባቴ መርቀኝ እንድበለኝ ይቅርበለኝ እያለች ነበር። ስታለቅስበት እየነበረችው ላቶ ተሰማ ለማውራትም ተጨንቃለች። ላቶ ላይኩንም ቢሆን ያኔ ስታጸዳ እሱ እራት ዝግጅት ያምሮት ጊዜ እኔም እሷም አንሆነውም በማለት ነግረዋለኝ። ይህን ነገር እንግዲህ ቀድማ ብትዘረግፈው ያው ሃሜ በመፍራት ቀድማ አልተናገረችም እንጂ ለአባቷ በከፊል እኔ ባለጌ ልጅህ፣ እኔ እንደዚያ አድርጌ እያለች ስትለው ነበር በፊት ጊዜ ማለት ነው እና አሁንም ማነች ወይዘሮ የማን ደፍሮት ዝናሽ ወረቀቱን እና የሷን ምርመራ ያደረገችበትን ይዘዋለች ማለት ነው። በዚህ ለማስፈራራት ብትሞክር አይደንቃትም ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል የሚለውን አብረናያለን። ያለን ባይ ባይ።